አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እንደት እንደት ከረማችሁ? ስራ፣ ጤና ሁሉ ሰላም ነው? ከእኛ ጋር አልሐምዱሊላሂ ሁሉ ሰላም ነው። እንግዲህ ሰለዋ ዛሬ ካሜራው ገብታበታለች ማለት ነው፣ እኔ ልቆጣጠረው እያለች ነው። እና እንዴት ናችሁ? ደህና ናችሁ? ከእኛ ጋር አልሐምዱሊላሂ ሁሉ ሰላም ነው። ምን አዲስ ምን አረጋላችሁ? ከኛ ጋር ባለበት ነው ቤተሰብ ሰብስክራይብ አርጉ፣ ላይክ አርጉ። እስኪ ለመና ከመጀመሪያ እያረግን እንሰራለን። ከእንግዲህ እየረሳ ነው እንቢ ያለን እኮ እና ሰብስክራይብ ማረጋችሁን አትርሱ፣ ላይክ ማርጉ ማለት ነው። ሰላም በላይክ እየኮረኩማችሁ ለፉ። ዛሬ ላወራችሁ መጣ መሰላችሁ። ያው እንግዲህ ዛሬ ዘመንኛ ቸጋራ ሆኗል ሀያቱ ሁላ ቸጋራ ነው ቸጋራ ነው ይላል የሀገሬ ሰውና፣ አስቸጋሪ ሆኗል ነገር ዓለሙና ሀቂቃ የሚያሳዝን ነገር ስታዩ ትንሽ ከባድ ነው። ብቻ ምን እናድርግ ብላቸው ስታስቡ ደግሞ መፍትሄ የሌለው ጥያቄ ነው ማለት ነው። ወይ እንግዲህ ከአሁን በኋላ እኛ ሴቶች ተመካክረን ማግባታችንን ተወን ትሆን እንደሆነ አስታቅፈር ላ ይቀር በለን። ከማግባት ደግሞ መወገድ አይቻልም። አንዴ ትህት ወላሂ ባል አልወድም ብላለች በእንትን ማለት ነው። በዚህ በምን ነበር ያዩት በኮመንት ስለዚሁ ስለ ትዳር ስናወራ ወላሂ ባል አልወድም እያ ትዳር አልወድም እያለች ማለት ነው። አንዳንዴ የአማሯት ነው የምሰማው ሁሉ ጅልጅልጅል ሲሆንባት በቃ እኔም እንግዲህ የራሱ ጉዳይ ብላ ነው መሰል እንደዛ ይባልም። ያው እንግዲህ አላህ ያዘዘልን ነው፣ ሁላችን ምንቀምሰው አላህ ኸይሩን ይክተብልን ነው። ሌላ ምንም አንልም። እና ምን አየሁ መሰላችሁ? እኔ ከቤት አልወጣም፣ ታቆኛላችሁ። የቤት አይጥነኝና ነኝና ያው እንግዲህ ልጅ አሳዳጊ ነኝ። ልጃጋ ስጥ ወንቀም ከቤት አልወጣም። ግን ዛሬ አጋጣሚ ያው ኢትዮጵያ ሬዲዮ እንጂ አታው ምንጂ እንትን ነው እንደነበረ የእንትን መጥቷል። ይሄ ምንድን ነበረ ኩፍኝ፣ ኩፍኝ የሚባል በሽታ መጥቷልና ህፃን ከዘጠኝ ወር በኋላ እስከ አምስት ዓመት ያሉ አስከትቡ ምናምን ተብሎ ነበር እና ሜጣን ይዤ ሂጅ ወጥቼ ነበረ። እና ታች መናፈሻው አካባቢ ነው፣ ከኛ ቤት ዝቅ ብሎ ነው እና እየሄድኩኝ እያለ የሆነ ቤት፣ ቆንጆ ቤት ነው። በፊት አቋለሁ ቤቱንም። እና በጣም የሚያምር ነው ስላችሁ፣ የእንጨት ቤት ሆኖ ሶስት ሜትሯ ተሰርታለች፣ ቀለም አለው። ኢብን አጥሩ አስተማማኝ አጥር ነው የታጠረው ስላችሁ፣ በብሎኬት ሆኖ ከላይ የኤሌክትሪክ ገመድ የተደረገበት ነውና በጣም አስተማማኝ አጥር ነው ያጠሩት። ማሻላህ ተበረክማን የሚያምር ቤት ነው እና ምን ተብሎ ተጽፎበታል? ታግዷል፣ አይሸጥም፣ አይለወጥም ተብሎ ተለጥፎበታል። ግርግዳ ላይ ማለት ነው በር ላይ እና ያው ሴቱ እንዲሁ እያወራበታልና አጠጋቢ ይጠይቅላቸኋል። ምንድን ነው ሆኖ ይሄ ቤት ስል ለካስ ቤቱን የሰራችው አረብ ሀገር ያለች ልጅ ናት። ወላኪም ባል ነበራትና ሲያሰራላት የነበረው ባሏን። ታውቃላችሁ፣ ብቃ አድርን ጉር ነው የምንሰማው፣ ወላሂ ነው የምላችሁ። ከዛ ያው ቤት እያሰራሁ ነው እያሰራሁ ነው እያላት፣ ያው ስጨርስ ትመጣለች ማለት ነው ስትመጣ ሌላ አግብቶ ነው ቤቱ አስቀምጦ ያገኘችው። አስቡት፣ እንግዲህ ግርም ይለኛል። ሩቅ እኳ አልሄደም። በቤታችን እየደረሰ ነው ካፍ ካፍ አላ ይጠብቃል እንጂ ማለት ነው። በጣም አስቸጋሪ ነው እና ስታገኘው፣ አግብቶ ስታገኘው ከዛ ፍርድ ቤት ትከሰዋለች። በፍርድ ቤት ስከሰው ያው ቤቱን እንዳይሸጥ እንዳይለውጥ ያግደዋል ማለት ነው። ያው ህግ ነው እንደዛ ብሎ የለጠፈበት ማለት ነው። ያው ፍርድ እስኪያገኝ ድረስ ማለት ነው። እና አሁን እንደዚህ ሆና እንደገና ፍርድ ቤት ቆማለች ማለት ነው። ምን እንዳሳዘነኝ ታውቃላችሁ? ሐቂቃ በጣም ከባድ ነው። እውነት ለመናገር አንደኛ ማንን ታምናላችሁ? እንዲ ብላችሁ ትኖራላችሁ እንግዲህ ባሌ ነው ብላ እየሰራልኝ ነው ብላ ሌላ ታሪክ እኔ ገረመኝ። እንደው አንዳንድ ወንዶች እኔ ምን እየመሰለላቸው ነው የሚኖርላቸውን ሰው ትተው ለሚኖሩት የሚሄዱት? ነገርስ አሁን ይችላል ነገ ጠዋት የተሻለ ህይወት እኖራለሁ እንደዛ አሳምር አስቀምጠው እንደዚህ የሆነችለትን እንደዚህ በቃ እንደዚህ የሆነችለት ሚስት አልፎ ሌላ ሴት ጋር መሄድ እኔ ምን አይነት ይለና ነው? እኔ እኔ እንዲሁ ቃል የለኝም ጎበዝ፣ ለዚህ አይነት ነገር ይግረምሉኛል። እንደዚህ እየሆነችላችሁ ራሷን አሳልፋ ህይወቷን በሰጠች ሁሉ በደል ለምን አረት? ወንዶች እንደው እንደው አሁን ላይ መጥቀማችሁ ቀርቷል። እንደው መጥቀማችሁ ቢቀር እስኪ እንደው አትጉዱ። አረ ኢላሂ ድረስ እንደው ምን ሰማው ሁላ እኮ የሚዘገን ነው። ሀቂቃ ላህ ወላ ወላ ቁወተላ ቢላ አስባችሁታል? እቺ ቤት መስራት ማለት ቀላል አይደለም። በተለይ አሁን አሁን ሰዓት ማለት ነው። በጣም በጣም አረብ ሀገር ተሄዶ ቤት መስራት የማይቻልበት ጊዜ ላይ ነው የደረስ ነው። በጣም ከብዷል። ኢትዮጵያ ኑሮ እንደዛ ፈርበታ ሰርታ ነገጧት አርፍበታለሁ፣ ድካሜን አርፍበታለሁ፣ የዛለ አእምሮያንም አዝናናበታለሁ፣ ይደሰታለሁ ብላ መታ ሳል ማ በዛ ተቃራኒ የብስ ድካም አስባችሁታል። ፍርድ ቤት የያዘው ነገር በዚህ ሰዓት ምንም መቼም አይቆረጥም ስትመላለስ መኖሯ ነው ማለት ነው። እንግዲህ ደክማ ታርፍ አለሁ ብላ መታ የደከመ ጉልበቷን ለማሳረፍ የዛላ እምሮዋን ለማዝናና መታ፣ ጭራሽ ሌላ አእምሮ የሚነካ ነገር ሌላ ጉልበቷን የሚጨርስ ነገር ሲመጣበት አስባችሁታል። ያመናችሁት በዚህ ያመናችሁት በዚህ ደረጃ ከርቷችሁ ስታገኙት ነበረ ብስሚላ። ብቻ በጣም ከባድ ነው ሐቂቃ። በእሷ በእሷ ቦታ ሆኜ ሳስበው እኔ ደከመኝ፣ ወላሂ ነው የሙላችሁ እኔ ደከመኝ። መቼም አላህ ላያስችል አይሰጥም፣ ብርታቱን ይስጣል። እኔ ከአረብ ሀገር ስመጣ በቃ ምን ህጅ አእምሮዬን አሳርፊው ምን ህጅ ጉልበት አርፎ ብዬ ነው የመጣሁት። እና የቱን ያክል ዲካም ተዲካምም በላይ ህመም ተማማ ህመም ተሰምቶ ነው የመጣሁት። እሷም ከዛ ያተናነሰ ምንም ልኮን ትችላለች ብዬ አልገምትም። ያን የመሰለ ቤት መስራት ቀላል አይደለም፣ አሁን ላይ ማለት ነው። ብዙ መስዋዕት ከፍላለች። እንደዛ አሁን አመታ አርፋለሁ ብላ መታ፣ እንደገና አሁን ፍርድ ቤት ሲያመላልሳት፣ ያለ ፍርድ ቤት ስትሄዱ ጉልበታችሁ ብቻ አይደለም የሚለፋው፣ ገንዘባችሁም እንዲህ ይረጫል። በአሁኑ ሰዓት ገንዘብ ከሌላችሁ የምትወጡት የምትሰሩት ነገር የለም። እንደገና ሌላ ገንዘብ ብክነት፣ የሰራችሁን እንደገና አካፍለኝ፣ እንደገና የእኔንም፣ እንደገና ውጣ ውረድ። ኧረ ኢላሂ ድረስ እንደው አንዳንዴ እንደው በእኛ ምክንያት እሳት አለመዝነቡ እኔ አላህ ቻይ ጌታ ነው፣ ታጋሽ ጌታ ነው። ወላሂ ነው ምላችሁ እንጂ እንደኛ ስራ ራሱ እንደው መሽቶ አይነጋ ፀሐይ ያው በምትወጣበት ነበር የምገባው ሁላ እንደኛ ስራ ቢሆን ማለት ነው። ብቻ አላህ በራህመቱ ይዞናል እንጂ የእኛ ስራ ምንም በቃ መሽቶ የሚያነጋ እንኳን አለ። ብስሚላ በጣም ከባድ ነው እና

ምንም የሚሆን በእኛ ብልጠት በኛ ቀም የሚሆን ነገር አይደለም። ብቻ ለጀሊሉ መስጠት በቃ ከእንደ አይነት ነገር ከእንደ አይነት ከለፍቶ መና አንተ ጠብቀኝ፣ ገንዘቤን አታስበላብኝ፣ የሰውም ገንዘብ አታስበላኝ ብሎ ዱዓ ማድረግ ነው እንጂ ከዱዋ ውጭ ሊዳኘው የሚችል ነገር የለም። እና ብዙ ወቶች አሉ የዚህ የዚህ ቢጤ ማለት ነው። እና በጣም አስቸጋሪ ነው ይባስ ብሎ እኮ የረብ ተደናግረኛች ሀሳቤን ስቅት አርገኛለች። እና ገንዘቧን መብላቱ ምን ማለቱ ሳያንስ አምኖ እንኳን ቢያንስ ማካፈል ሳያቅተው ሲችል ጭራሽ ባስ ብለው ፍርድ ቤት እያቆማት ማለት ነው። በጣም ከባድ ነው። ቤተሰብ ሰው እንዴት እያሰበ እንዲሆን የማታውቁም። እና ስለዚህ በጥንቃቄ የሚሆን ነገር አይደለም? በጣም እንግዲህ መቼም ባላችሁን ተጠንቀቁ አይባልም። ባሌ ነው ሁላችሁ አብራችሁ እየለፋችሁ እንደ ብላችሁ ባላችሁን ተጠንቀቁ ይባላል። በጣም እኮ አስቸጋሪ ነው። ስለዚህ እንደው ለጀሊ ነው መስጠት ነው። አላ ልክ እንዳልኳቸው በቃ አታስበላብኝም አታስበላኝም እያሉ ዱአ ማረግ ነው እንጂ የኛ ጊዜ ከፍቷል እላቸዋለሁኝ። እና ዛሬ ወጣ ብዬ ያንን ሳዬ ቤቱን በፊታችሁ እንዴት የሚያምር ነው እያልኩ ስደነቅ፣ ሰምቼ ደግሞ እንዲህ ታሪክ ስተሰማበት በጣም አዘንኩኝ። በቃ ሁሉም ነገ ጧጥሎን ለመሄድ ነገር፣ በዚህ አይነት ሁኔታ መጋደን መካዳት እምነትን ያክል ነገር መብላት ትንሽ ከባድ ነው። አለህድና ለህድኩም ነው የሚባለው። ሌላ ምን ይባላል እንግዲህ፣ ከክፉ ነገር ሁሉ ይጠብቀን እላችኋለሁ። እና በዱአችሁ በርቱ። ዱአ ነው ደጉ፣ ዱአ ነው ሁሉን የሚያበጀው። በዱአችሁ በርቱ ነው ምላችሁ። እኛንም እናንተንም አላ ከክፉ ነገር ይጠብቀን። እንግዲህ እንደዚህ እንደዚህም ለደረሰባችሁ አላ በልባችሁ፣ ከሱ የሆነን ሰላም፣ ከሱ የሆነን ብርታት እንደው ከእሱ የሆነን ጥንካሬ አላህ ይስጣቸው የተሻለንም ነገር ይተካቸው። እንጂ ከባድ ነው። አረብ ሀገር እንዴት ሆኖ እንደሚሰራ ሁላችንም እናውቀዋለን። የአረብ ሀገርን ብርና እንደዛ ሆናችሁ መስራታችሁ፣ ተያንስ ደግሞ ውጤታማ ሳትሆኑ እንደውም የቤስ ህይወታችሁ ወደኋላ የሚገትታችሁ ነገር ስታገኙ ስሜቱ ከባድ ነው። ስለዚህ አላህ ብርታቱን እሱ ቻይ ጌታ አይደለም። በራህመቱ ብርታቱንም ይስጣት አሁን ለዚህ ሌሌ ማለት ነው ይህም ለገጠማቸው አላህ የተሻለ ነገር ይወፍቃችሁ ነው የምላችሁ። እሱን ነው የምላችሁ። ሌላ ምን ይባላል? እና በዱአችሁ በርቱ ቤተሰብ። ኢንሻአላሁ ተዓላ በሌላ ቪዲዮ እንገናኛለን። እስከዛ በያላችሁበት ሰላም ሆኖልን። ሰላም አለይኩም ወራህመቱላሂ ወበረካቱ